በመዘግየት በጣም ይቅርታ ዛሬ ተሳክቶልኝ፣ ግን ሼኻችን ሼክ አብዱሏህ አልሐረሪ መቃም መጥቻለሁ። አንተንም አላህ አፍያ ያደርግህ፣ ሀገራችንንም ሰላም አላህ ያደርገው እና አላህ አፍያ ያድርገህ። እንሻ አላህ ዱ አድርግልሃለሁ ሁላችንም አላህ

አሰላሙ አሌይኩም ወረሐመቱላሂ ወበረካቱ። ወንድምና እህቶች እንዳያችሁት ግልጽ ነው ነገሩ። ለመደባበስ ለማለባበስ ካልሆነ በስተቀር አሁን ከጀመረችው ቀደም ብለን እንዳየናት እንደሰማናት ወንድሜ አቡበከር መቃም ሂደ የአብዱላህ ሀረሪ መቃማቸውን ሂደ ሂደሽ መቃማቸውን ሂደሽ ዱዓ አድርጊ ብለኸኝ ነበርና ይኸው ሂያለሁ። ብቆይም ትንሽ ቆይ ይቸባሃል፣ አለች። አላህ ግን አይቆይም ፍርድ። ያ አላህ ለምን አይሉም ነው። አንድ አያችሁ፣ ለሚቆይ ነገር ለማብላላት እንደዛ ለሽርክ ለመፈጸም የማያደርጉት ሲስተም የለም። በቃ እንትናቸው ዙሪያ ጥምጥም ነው። ሽርኳን ለመስራት የማይካሄዱበት ነገር የለም። ዓለ ኩሊ ሓል ወደ ቀብር ሄደች። አንድ ዱዓ ለማድረግ ለታመመው ሰው ለአቡበክር የሚባለው ታመው አለ አይደል? ወደ ቀብር መሄድ ምን አስፈለገ? ወንድምና እህቶች በደንብ ልብ ልብ አድርጋችሁ ልባችሁ እዝር ክፍት አድርጋችሁ ጆሮዎቻችሁ በደንብ ሁለት ጆሮአችሁ አንድ ጆሮአችሁ እንኳ ሻርፕ ካለ ሴቶች አንሱት፣ በሁለት ጆሮቻችሁና ልባችሁ ክፍት አድርጋችሁ አድምጡኝ። አሁን አሁንኛ ዱዓ ስናደርግ በሽተኛ ይኖራል ቤት ውስጥ እቀብር ሂደን ነው እንዴ ዱዓ ምናደርግ ለዚህ ሰውዬ አላህ እንዲያሰራው? አላህ እቤት ባለንበት ይቀበላል አይቀበልም? አላህ ሱብሓነሁ ወተዓላ ይቀበላል። ወቃለ ረቡኩም እድዑኒ አስተጅብ ለኩም ጌታችሁ እኮ ይላል ለምኑኝ፣ እቀበላችኋለሁ። ነቢዩላህ ኢብራሂም ዓለይህ ሰላም ወኢዛ መሬቶ ፈሁወ የሽፊን። አያችሁ፣ ቁርአን ነው ቁርአን። አያውቁ ሐዲስ አያውቁ እነዚህ አህባሽ። ስታመምም የሚፈውሰኝ እሱ ነው። ፈዋሹ ደራሹ እሱ ነው። ዓፊያ የሚሰጠው የሚነሳውም እሱ ነው። ስለዚህ ቀብር መሄድ ምን አስፈለገ? ሂጅ እልኝ ያለ እሱ እስለምኑ ሽርክ

የአብዱሏህ አልሀረሪ ቀብር ብላ እዛጋ ጋር እጇን መዳበስ ጀመረች። አይታችኋል? አላያያችሁ? ይኸው ቀብራቸው ብላ አልሀረሪ ነው ብላ እጇን እንደዚህ ዳበሰች። ምንድን ነው መዳበሱ? ድምፅዋንም አልሰማንም። ይህ ሽርክ ነው። በቃ ሞተው እያሉ ለአቡበከር ተብዬ ለታማሚው እንዲያድኑ ጉድ ጉድ ጉድ። የማይሞተው አላህ እያሉ አያችሁ አህባሾች ቀብር አምላኪዎች ነው ሲባል በማስረጃ በማስረጃና በመረጃ ነው። ኧረ እባክህ ለአላህ እየሰገዱ እያየናቸው መስጊድ እየሰገዱ ሊያደረጉ ይችላል። ማሻረክ ነው የምንላችሁ ከአላህ ጋር ያጋራሉ ፍጡራን የሞቱትን። ይሄ ግልጽ ነው። ሄዳ ዳበሰች። ለምን ዳበሰች? አንድ ሁለት ሶስት ቦታዎች አይቻል ነው። አንድ ነውም የረሱ ሰለላሁ ዐለይሂ ወሰለም ፀጉር ነው ምናምን የሚልም አየ ከዚህ ቦታ ስለዚህ ለራሱ የሞተ ሰው ለራሱ መጥቀም የማይችል ጀናዛውን መታጠብ የማይችል ሰው አጥቦ ከፍኖ መቀበር እንኳን የማይችል ከመሞቱ በፊት ይናዘዛል። እንዲህ እንዲህ አርጉ፣ እንዲህ እንዲህ አለ። እዳይን ክፈሉልኝ ይላል፣ ይነገር። ከሞተ በኋላ የቱ ጋ ነው ያለ? እዳ እዳ፣ ለማን ለማን ሰጠ? ከማጋ ነው የተበደርክ ለማን ሰጠህ ተብሎ ይመለሳል፣ አይመለስም? ስለዚህ አያችሁ የማይናገር የማይጋገር ቀብር ጋር ሄዳ ዳበሰች መጨረሻው ላይ ሸዋሸዋ ያልኳችሁ ወደዛ ንሄድ ሽርክ ነው ከዛ ዱዓ አድርግ ያለው አላህ ያሽራህ አለች መጨረሻው ላይ የተዳበሰው ቀብር አለ ለእሳቸው የሆነ ነገር ለምን አለች አዎ የሚታወቅ ይሄ ነው ለምን ግልጽ አላወጣሽውም ስለዚህ ለምንስ ቀብር ቀብር መሄዳችን ሞት ለማስታወስ ነው ሞት ለማስታወስ ሆን ብሎ የአንድን ቀብር ለይተ ስንት መቃብር እያለ፣ ያም በቤት ውስጥ በሪሕ የተሰራበት ምን አስፈለገ? እንደዚህ ነው ዚያራ የነበረ በረሱላህ ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰውዬ ለይተው እሱን ድሪህ ሰርተውለት ወደሱ ሂደው ነው ዚያራ የሚያሮግ ነው ብላ መካነ መቃብር ሙስሊሚን ያለው ባለፈውም ስህተት የተሰራ ያለው አያችሁ፣ ለብቻውን የሚቀበረው እንዲመለክ ነው የታወቀ ነው።

ቀጥታ አላህንተተሽ ወደ ሞታ ዓብዱላህ ልሀረር ሂደሽ ዳብሰሽ የሆነ በረካ ወይም የሆነ ወይም ጤናውን ምንመልሱለት የተናገርሸው ነገር እዩ ያብ ሽርክ ነው። አላወጣውመጨረሻ ላይ ሸዋሸዋለመስራት ዓፍያ እን አድርገ እሺ ለርስዎ ብሎ አላህ ዓፍያ ያድርገውም አይባልም። ሽማግሌ አ ያስፈልጎም። አላህ ወይ ማረው፣ አላህ ወይ ዓፍያ ስጠው ይባላል። በቀጥታ ቀብር መሄድ ለሞት ማስታወስ ከሆነ

መች እንደሚቀሰቀሱም አያውቁም። አሁን ሂደሽ እዛ ጋ ዐብዱሏህ ሐረሪ ሰሞኝ እስኪ አቡበከር የሚባል ታመመ ምናምን ብትይ ያውቁታል? አያውቁም። ማን ይታመም ማን ይሙት፣ ከሳቸው በኋላ ማን ይኑር፣ ማን ልጆቻቸው ምን ይሁኑ ምን፣ አያውቁም። ሩሓቸው ሄደዋል፣ አያውቁም። የሞቱ ሰዎች መቼ እንደሚቀሰቀሱም አያውቁም። ስለዚህ እችን የሽርክ ኮተታኮተት በጫትና በተለያዩ ሱሳሱሶች እንደባል ሱሶች የደነዘዘች አሮጊቷ አድርሱልኝ አደራ አደራ አድርሱልኝ፣ ትስማው። ስለዚህ እኔ የመጨረሻ ምለው ምንድነው ወንድምና እህቶች፣ አላሁ ሱብሓነሁ ወተዓላ የታመመውን በሽታ ለራሳችንም ሊሆን ይችላል ለሰውም። ሰው ደግሞ ጠይቅልኝ ይላል። እህ ጠይቅልኝ፣ መቃማቸው ሄደሽ እንዲያሸራችሁ ነው። በቃ ከሳቸው ልመና እኮ ነው እንጂ ለአላህ ለምን አይጠይቅም? ራሱ አላህም ቢብሎታል። ከአቅሙ በላይ ሆነዋል ማለት ነው አላህ

ግን ለአንድ ሰው ዱዓን አስታኮ ወደ ቀብር ሂዶ ሞት ለማስታወስ ማለት ዘበት። በምንም ታምር ሂጂ ስላለች ነው። ሞት ለማስታወስ አይልም ሂጅና መቃማቸው ስላለች ነው። ሽርክ ነው የሰራሽው። እህታችን ተመለሺ፣ ነገ እንዳታለግሺ። አሰላሙ ዓለይኩም ወረሕመቱሏሂ ወበረካቱ። ሼር አድርጉላት፣ ፎሎ ፎሎ አድርጉኝ፣ ኮፕሊንክ ኮፕሊንክ አትርሱ።